ሰላም ዲን ናቸው በእያላችሁ በጥሩ ነገር ሰላም ነው አሸይና አሸይና እንዲሆንላችሁ እመኝላችኋለሁ። ቤተሰቦች እስቱ ጎንዶሎ ማለት ላይክ እና ሼር እያደረጋችሁ አሳቦቻችሁን ለብዙዎች አካፍሎ ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዘናችን ይዞላችሁ ይመጣ ነው። እንግዲህ ሰሞኑ በዩ ማህበራዊ ሚዲያ በከፍተኛ ሁኔታ ቁጣ የቆሰቀሰው ግለሰብ ነው። ይሄ ግለሰብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱሳን ስእላትን እየሰባበረ እየቆዳደደ እየጮሆ ላለቀ በእግር ሁሉ እየረገጠ ነበረ። እንዲህ ያለው ጋጠ ወጥነት መሃይምነት፣ ፕሮማክስ እስከ መቼ ነው የሚቆጥለው? በአንደኛ መቶ ክፍለ ዘመን አውስትራሎፒቲከስ አፋረንሲስ ማሪኝ የሚያስብል ጭንቅላት ያላቸው ሰዎች አላቸው። ሉሲ በስንት ጣሟ የሆናቸው ድንቁርና አላቸው። እንግዲህ እንደምታውቁት ሉሲ ከብዙ ሚሊዮን ዓመት በፊት በጫካ ኖራለች ተብሎ ነበር። አሁንም በከተማ ውስጥ እንደ ሉሲ ለመኖር የምትሞክሩ ሰዎች አላቸው። በከተማ ውስጥ ከሚሊዮን ዓመት በፊት የሰው ልጅ ይኖሩበታል የተባለ አይነት ራቁትና ዝንጀሮ እያደነ ነው የሚኖሩ ሰዎች የድረ ድረሰ ልጅ እኔ በሰ አላምንበትም። ነገር ግን አንዳንድ ሳይንቲስቶች ሰው ልጅ ከዝንጀሮ ነው የመጣው የሚለው አስተሳሰብ እውነት የሚመስልባቸው ሰዎች አላቸው። እውነቱም እነ ሳይንቲስቶች እንደሚሉት ነው እንደሚያሰኙ ሰዎች አላቸው። በአንደኛው መቶ ክፍለ ዘመን ማለት ነው። ሉሲ በስንት ጣዕማ የሆናችሁ ሰዎች አላቸው። ሰልጥር እ አሁን አንደኛው ሞተ ከሁለት ዘመን ነው እንኳን የሰው ልጅ የውሻም የድመትም የአራዊት መብት ተከብሮ የሚኖሩበት ጊዜ ነው። አይ ከዚህ ዘመን ጋር መሄድ አንችልም የምትለው በባርነት መንፈስ የተጠናወታቸው ያልሶለጠናቸው ደናቁርት ካላቸው። ያው ጫካውን፣ ጫካውን በህግ ነው ደሞ የሚተዳደር። አሁን ስለዚህ ዛሬ በየትኛውም የዓለማችን ጫፍ የሰው ልጅም ሆነ እንስሳትም ሁሉ በህግ ነው የሚተወዳደረው፣ በህግ ጎርማል አሜሪካ ውስጥ ውሻ መምታት አትችልም። ውሻን ማንጎላታት አትችልም። አሜሪካ ውስጡ የገዛ ውሻን ደሞትን መግዳት አትችልም። አሜሪካ መድረስ አውሮፓ፣ አለም በሙሉ እንደዛ ሆናል። እኛ አገር በብሔር የተጨፋጨፍ ነው የተወራረድን ነው። አንዱ አንዱን ያሳደዱበት፣ አንዱ አንዱን የሚያንቋሽበት አልበቃ ብለው ጭራሽ ደሞ ትንሽ ስ የሃይማኖት ቤንዚል እያርከፈከፍን ጭራሽ አገራዊ ስሜቶቻችንን አንዶተንነታችንን በጣት ሰንከፋፍለ እንጣሉ ቶ

ሁሉ ሃይማኖት የእናንተ መሳቂያ መሳለቂያ ሁሉ ብሔር ሁሉ ማንነት የእናንተ መሳቂያ መሳለቂያ አይደለም በህግና በህጉ መሰረት በልካችሁ ኑሮ ቁርሻታችን ህዝብ ላይ አትትፉ መጥፋት ስትፈልጉ ፌስታል አለ ፌስታል ቤታችሁ ቁርሻታችን ትፉ ህዝብ ላይ አትትፉ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለብዙ ሺህ ዘመን የኢትዮጵያን ክብርና ልዕልና ከሌሎች ህዝቦቻ ጋር ጠብቃ የኖረች ታላቅ ቤተክርስቲያን ነች። እቺ ቤተክርስቲያን የመጣ የሄደው ቁርሻቱ ሊተፈባት አይችልም። በልክ ነ በልክ እንዳልኳችሁ ነው። አለመሰልጠን ሊኖር ይችላል። የባርነት መንፈስ ውስጣቸው የተጠናወታቸው በአንደኛው መቶ ክፍለ ዘመን አንሰለጥንም፣ ወደ ጫካ እንግባ የምትለው እሱ መብታች ነው። ይሄ ግን አይሆንም። የሌሎችን ሃይማኖት አትንኩ። የሌሎችን ባህል፣ ቋንቋ፣ ክብርና ልዕልና አትንኩ።

አንተ እንዴት እንደሆነ ወደ ምታቃይ ሃይማኖታችን ያላችን እናት አባት፣ ወንድም እህት፣ አጎት አክስት ውደን ኪያር ከሃይማኖቱ ይበጥ ነገር አገር እኮ ወዛ ያለው እኮ በሃይማኖት ውስጥ በቤተሰብ ውስጥ በሕሊና ውስጥ በፍቅር ውስጥ በክብር ውስጥ እኮ ነው። እኔ እናንተ ቢጎርመኝ አሁን ያው ጫካ ህግ የሌለበት ጫካ በዓለም ደረጃ ስለለለን የምትመኙትን የአውስትራሎፒቴከስ አፋረንሲስ ኑሮ ሰጥቶን ዞር ብትልልን ይሻል ነበር። ግን የትኛውም ጫካ አይቆበልም። አሁን ዓለም በሙሉ ታውቃላችሁ፣ የብራዚል ጫካ ነው በዓለም ትልቁ ጫካ። ያ የብራዚል ጫካ በጣም ግዙፍ ነው። የሰው ልጅ ዱርሽ አይልበት በጣም የሚያስፈራ ጫካ አለ። እዛ ወስዶ እንዳንጥላቸው ብራዚል ህጓ ጥብቅ ነው። የትና እናድርጋቸው? በአንደኛው መቶ ክፍለ ዘመን የሰውን ብሔር እያንቋሸሽን የሰውን ባህል እያንጓጠጥን የሰው ሃይማኖት እያንጓጠጥን አሸዊና አያለን መሃል ከተማ ላይ እንደ ሁሉባችን ሸብሮ እንላለን የምትሉ ደናቁርተች፣ እንዴት እናድርጋችሁ? ምን እንወርዳች? ተቸጉር ነው። አስቸጉራቸ አለ ሰውዬ ተቸጉረን እኮ ተቸጉራቸ አስቸጉራቸ እኮ ለመሰልጠን መኩር አይተጎዱም፣ እነቴ ታተርፉበታላች። ሶልጥኑ ሀያ አንደኛው መቶ ክፍለ ዘመን ነው። ሚሊዮን ኢትዮጵያኖች አሜሪካ ይኖራሉ የሰው መብት አይነኩም የራሳቸውም አይኖካም ተከባብሮ ይኖራሉ። ሚሊዮን ኢትዮጵያኖች በአውሮፓ ይኖራሉ። የሰው መብት አይነኩም። ህግና በህጉ መሰረት ይኖራሉ። ሁሉም መስመርን ይዞ ነው የሚራመድ። መስመራችን ይዞ እንራመድ እና ቁርሻታችን በአግባብን ይሄ ሲነገር ይህን ያደረገን ሰው አንዳንዶቹ በጴንጤሱም ተሸሽገው፣ መብት እኮ ነው፣ ስዕል እኮ ነው። ምን አደረገ? ምን ይሄ አለመሰልጠን ነው። ተው እንደዛ ይባል። የሰው ሃይማኖት መንቋሾች ተጎቢ አይደለም። ከእናት ከአባት ከአገር ከተራራው ከሽለቆ በላይ ቀናይነታችን ለሃይማኖታችን ነው። ይህን ማስተዋል አለባቸው። ቀናይነታችን ለሀገራችን እና ለሃይማኖታችን ነው። ሃይማኖት ከሁሉ በላይ ነው። ከሚስት በላይ ነው። ከልጅ በላይ ነው። ከእናት በላይ ከአባት የፍልግ የተማረ ምክንያታዊ የምትለው ራሽናል የምትለው ሰው በመንፈሳዊ በሃይማኖቱ ከመጣበት በሰከንድ ውስጥ ማንነቱ ተቆይሮ ሌላ ሰው ሊሆን ብችለዋል እንዴ? ሁለት ዜና እንዲህ ያሳየ ይላል እኛ ብዙ ጥፋቶችን አይተናል። ሃይማኖታዊ ነገሮች፣ ብዙ ነገሮች ሲያበለሻሽው ፖለቲካውን ጭምር መስመር ሲያስቱ አይተናል። በጣም ሴንሲቲቭ ጉዳይ ስለሆነ ማለት እጥፍ ያደርጋል። የሆነሱ ቅዩር ያደርገዋል። አይመለስም ደግሞ በዛ ጉዳይ የተቀየረ ሰው ቶሎ ብለ አይመለስለ እና እንደዚ ሲሆን ደግሞ ሀገራዊ አንዱነታችን አቶሶሶራችንን የማዳዋከም እና የማፍረሱ አቅም አለሁ ማውቀለባችን ማውቀለባችን እና እባካችሁን እናንተ እንደ አንዱ ግለሰብ ሊሆን ይችላል ሁለት ሶስት አራት አምስት ስድስት አስር ሀያ ሞቶ ሊሆን ይችላል። ነገር ግን የመቶ ሚሊዮኖችን ትስስርና አንድነት ሊያናጋ ይችላል። የብሔራ ይበቅ የተሻኮት ነው ልዙ ምናት የተጎዳደል ነው አገራችን ያወደም ነው ኢኮኖሚያችን ያጠፋ ነው አይበቅ ይወቃል እኮ እንት ነው ውላጭ በጣም በቂ ነው። እና ይህ ነገር ማረም ከተቻለ ብናርመጡር ነው ነገሮች መስመር ስተው አቅጣጫ ስተው ብዙ ዋጋ እንዳያስከፍልን እንዳያስከፍሉን ይሄ በሃይማኖት በየቦታው በግለሰብ ደረጃ የሚደረጉ ጥላቻዎች፣ በየኮሜንቱ ያሉ መሰዳደቦችና ቁርሻቶች፣ አልተሳደብኩም በነገራችን ላይ አንዳንዶቻቸው ምንም እውቀቱ መረጃም ስለሌላቸው ነው እንጂ እኔ አንዱም ቦታ ላይ የፕሮቴስታንት ሃይማኖት ሰዎችን አልተሳደብኩም። ነገር ግን ቁርሻት ሲተፋብኝ ዝም አልልም። አንዳንዶቹ እኔ ፕሮቴስታንትም እንዲሰደብ አልፈልግም። ያን ሲደረግም ተቃውሞ ያለው፣ ነገር ግን መቃወም ደግሞ ግዴታም ሊሆን ይችላል። አንተ የራሴን መብት አስከበር፣ እኔም የራሴ መብቴ ነው ከፈለግኩ። እኔ ስለ አንተ ምንም አልልም፣ ስለ ራሴ ግን መብቴን አስከበራለሁ ካልኩ መብቴ ነው መስለኛል፣ እስካልተናገርኩ ድሮስ ማለት። ስለዚህ ይህ ነገር በልኩ ብናደርገው ጥሩ ነው። ስርዓት አልበኝነቱ እየበዛ ነው፣ ጋጦጡነት እየበዛ ነው። እንደዚህ ያሉ ነገሮች ብዙ ነገሮቻችን ሳያጥፉ በፊት ጋጠ ወጦች መስመራችን ያዙ፣ ልክ ያዙ። አንተ ስለ ሃይማኖት አዎ፣ ምን ማለት ነው? ምን ማለት ነው? ሰውኮ ፖለቲካው ላይ የሚታገለው ለምንድን ነው? ራሱን ቤተሰቡን፣ እናቱን፣ አባቱን፣ የራሱን ማንነት፣ ሃይማኖቱን፣ ባህሉን ቋንቋን ለማስከበር መሰለ አይደለ እንዴ? ፖለቲካው ላይ ሰው የሚታገለው እኮ እኔ እኔ እንዲመቸኝ እኮ ነው። የእኔ ቤተሰብ፣ የእኔ ሃይማኖት፣ የእኔ ባህል፣ የእኔ ሀገር፣ የእኔ ቋንቋ እንዲመቸኝ ነው አይደለ እንዴ እሱ ካልተጠበቀ የኔ ቋንቋ ከናክ ለማን ነው የምታገለው? የኔ ባህል የኔ ሃይማኖት ከናክ ለማን ነው የምታገለው? እና ሃይማኖት አይመለከትም። ለምን አይመለከተኝ? እኔ ድንጋይ አይደለሁ። ድንጋይ ምናልባት ሃይማኖት ላይኖረው ይችላል። እኔ እንትን አይደለሁ፣ ቆርቀንዳ አይደለሁም። ስለዚህ እኔ ግንድ አይደለም፣ ሰው ነኝ። ሃይማኖት አለኝ። ሃይማኖት ማንነቴ ነው፣ ክብሬ ነው። የሌሎች ነው አልኖካም። የማንንም አልኖካም። የማንኑ ባለው ከሚሮሲን ማለት ነው። ከምና በልካችሁ ኑ በካችሁ ይህ በጣም ለእናንተ ትልቅ ፈተና ሊሆን ይችላል። አንዳንዶቻችሁ በልክ ኑሩ ስትባለው የሰማይና የምድር ያህል ገዝፎ ሊጫናችሁ ትክሻችሁ ሊያጎብጥ ይችላል። ወደዳችሁም ጠላችሁም በልካችሁ መኖር ግዴታቸው ነው። እች ነውቅ አስተውሎ እና ይህ ነገር ከሁለት ዕለት እየሄደ መንፈሳዊ አባቶችም አይተው እንዳላዩ ሰምቶ እንዳልሰሙ እያለፉት ነው።